በዚች ምድር ማለት ነው፣ የማትቀየር የማትለወጥ፣ ልጅዋ ምንም ቢሆን ምንም ዱርዬ ምንም ቢሆን ማለት ነው፣ ማትጠላው፣ የማትጥለው ማነች? እናት ብቻ ናት። ልጄ ነው ብላ አቅፋ፣ አባት ራሱ እንደ እናት አይሆንም። የእውነቴ ነው የምላችሁ፣ እናት ለእኛ ጌጦቻችን ናቸው። እና ረጅም እድሜና ጤና ለእናቶቻችን ይስጥልን በህይወት እስካሉ ድረስ እንደ አይን ብሌን እንጠብቃቸው፣ እንንከባከባቸው ማለት ነው። ከሄዱ አንዴ ሄዱ ነው። ሁሉም ነገር መቀየር ትችላላችሁ፣ ባለም መቀየር ትችላላችሁ፣ ጓደኛም መቀየር ትችላላችሁ። የምር ማትቀይሩት ማትመልሷት እናት ብቻ ነች። እና እናቶቻችን እድሜና ጤና ሺህ ዓመት ይኑርልን። ሙሽዬ እንኳን ደስ አለሽ ነኝ ሆን አራት ሸበላ ወንዶች የእውነት እንኳን ደስ ያለሽ። በጣም ደስ የሚለው ነገር ልጆቹ ራሱ ስርዓት ያላቸው ልጆች ናቸው። የሰው አክባር ያላቸው እናታቸውን የሚወዱ የሰው አክባር አክብሮት ያላቸው በጣም ሪስፔክት ያላቸው ልጆች ናቸው ና እርስ በራሳቸውን ታላቁን ታናሹን አይልም በደረጃ የሚከባበር ልጆች ናቸው ና የእውነት እግዚአብሔር ሲሰጣችሁ እንዲህ ነው ና እንኳን ደሳለሽ የኔ እናት